መብሩክ እንኳን ደስ ያለሽ ጀግኒት ማለት ፈልጋለሁ። ሲቀጥል ደግሞ በረከትሽ ይደርብንም ሳልል ማለፍ አልፈልግም። እንዲህ ነው ጀግንነት። እውነቴን ነው የምላችሁ። ብዙ ጀግና የሚባሉ ሴቶችን ሰምታችሁ ሊሆን ይችላል። የዚህ ጀግንነት ግን ይለያል የሀገሬ ልጆች። አንዳንድ ጥቅማ ጥቅሞች ማለት ነው። በጊዜው የጥቅማ ጥቅምተት አለው ለማንም ማብረጃ ሲሆኑ፣ ይቺ ግን ማለት እንደዚህ በኒካ ማግባቷ ምናምን ሳይሆን ኒካ ከመደረጉ በፊት ምን እንዳደረገች ልንገራችሁ። የሆነ ጊዜ ታስታውሱ ከሆነ ከአንድ ቤት ውስጥ ሁለት ኢትዮጵያውያኖች እየሰሩ አንዷ ኢትዮጵያዊ ከመዳሙ አባል ጋር እጅ ከፈንጅ ሰራተኞቹ ያዘቻቸው። አሁን እየዛተብሉን የምፈራው ምን ላድርግ ብላለች የብያቸው ነበር አይደል? በመጨረሻ ምን እንዳደረጋ ዛሬ እነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ምን ያለሁ አልሐምዱሊላ ነይ ምሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች እንግዲህ ዛሬ አንድ ጀግና ሸቃላ ላስጠም ን ሸቃላ ከሆን በኋላ ማመዳም ሆነች፣ እንጂ ሸቃላ ስኔ ማልፍልኝ እድሜ ልኬን ከመዳም ቤት ማልወጣ ሸቃላ ይቅርታ መዳም እዬ ማለት ነው። በስተ ደግሞ ባሏን እዩት እንዴት እንደሚያምር ማለት ነው። ግን ቆይ እናንተ ፍቅር የሚባለው በመልክ እንዳልሆን አሁን አሁን ገና እየተረዳሁ መጣሁ። በፊት እኔ የሚፈቀሩ ራሱ ቆንጆ ሴቶች ብቻ ቆንጆ ወንዶች ብቻ ይመስለኝ ነበር። ለካ ውሸት ነው፣ አሁን ነው የገባኝ። እውነቴን ነው የምላችሁ ወደ ገደሉ ልግባ፣ እንዳዘፍኑብኝ ደግሞ ማለት ነው። የሀገሬ ልጆች ላይክ አድርጉኝ። የሰው ደስታ የሚያስደስታችሁ እንዲሁ የሸቃላ ህይወት ተቀይሮ ማየት የሚያስደስታችሁ ላይ አድርጉኝ። ይሄ ሰብስክራይብ አድርጉ። እሱ ምንድነው መሰላችሁ እንግዲህ፣ ከዚህ ላይ እንደምታዩት አስበርከካ ወይንም ተንበርኮ ታገቢኛለሽ ወይ ብሎ እንግዲህ የጋብቻ ጥያቄ እየጠየቃት ነው ማለት ነው። የሀገሬ ልጆች ተንበርኮ የጋብቻ ጥያቄ መጠየቅ ብርቅ ነው፣ እንዴት ትሉ ትችላላችሁ። ይሄ አይደለም ለኔ ብርቅ የሆነብኝ የሀገሬ ልጆች ወላይኔ በጣም ነው እሱም ምንድነው መሰላችሁ ልጅቷ ማለት ነው ታገብኛለች መባለው ወይንም ማግባቷ ብርቅ አይደለም ይሄ የተለመደ ነገር ነው ብለን ቀለል ላድርገን እንየው ግን ቀለል ተደርጎም የሚታይም አይደለም ከዚህ ላይ እንደምታየት እናቷ ወላጆቿ ማለት ነው አስባችሁታል እሷ ጋብቻ ከመፈጸሟ በፊት ለባሏ ምን ትለዋለች እኔ ማግባቱን አገባሃለሁ ግን የማገባህ ቤተሰቦች በተገኙበት ነው ብላ ቤተሰቦቿን ካሉበት ድረስ ባሏ ሙሉ ወጪ ሙሉ ወጫን ሸፍኖ አምጥቶ እናቷ አባቷ በቆሙበት ነው። እንግዲህ እንደዚህ ተንበርኮ ታገብኛለሽ ብሎ የጠየቃት ማለት ነው። አስባችኋል የሀገሬ ልጆች፣ እኔ ይሄ በጣም ነው የገረመኝ። ይሄ እንደምታዩት ያን የኒካቸው ቀን በዚሁ እንደወጡ እንግዲህ ፋፈሽ ሲሉ ነው የነበረ። እንደምታዩት ቅጥ ያለው ልብስ እንኳን አለበሰችም። እውነቴን ነው ብላችሁ። ግን ዋናው ቆም ነገሩ ነገር ነው የሀገሬ ልጆችና አንዳንድ ልቅም ቃሚዎች እንግዲህ እንደምናያቸው ማለት ነው በቆራጣ ጥቅማ ጥቅም እየታለሉ እራሳቸውንም ከብራቸውንም የሚያዋረዱ ብዙዎች እንዳሉ ሁሉ የዚች ደግሞ ይለያል። ማለት እሱ በብልግና ምናምን አይደለም፣ ይፈልጋል በትዳር ነው የምፈልግሽ እንኳን እያለት፣ እሺ በትዳር የምትፈልገኝ ከሆነ ዝም ብዬ ሳይሆን ወላጆቼ በተገኙበት በክብር እንዲሆንልኝ ፈልጋለሁ ብላ ይሄን ያክል ርቀት እንዲጓዝ ማድረጓ በጣም ጀግና ነች። እውነቴን ነው ብላችሁ። ለዚሁም ተቀጥራ ስሰራበት ከነበረበት ቤት ውስጥ እንዲህ ያለ ክብር እንዲሰጣት ራሷን ያከበረች ጀግና እውነት ለእኔ ትለያለች እና ጀግኒት እንደ በጣም ጀግና ነች። በዚህ አጋጣሚ እንደዚህ ከወንዶች ጋር ከወንዶች ጋር አላልኩም ከአረብ ወንዶች ጋራ ወደ ትዳር ልትገቡ ያሰባችሁቶች ካላችሁ ዝም ብላችሁ ባረባ ነበር ባረባ ለቅምቃሚ ነገር ክብራችሁን አትጦነት። ይሄን እንብላችሁ አግቡ። ከምር ከጠየቋችሁ ምናምን እንደዚህ ያልሆነ ነገር ከሆነ ምን ያልፈልግም። ባህላል ከሆነ ችግር የለም ብላችሁ ኮራ ቀበረ ብላችሁ ደጅ አስጠንታችሁ አግቡ። እዩት እስኪ እዩት። አረቦቹም የእሷ ቤተሰቦችም በተገኙበት ነው። የሀገሬ ልጆች እንግዲህ እንዲህ ተንበርክኮ ታገብኛለሽ ብሎ ይጠየቃል። እንግዲህ እዩት አለባበሱ ራሱ እንዳልኳችሁ ማለት ነው። እሺ ዋናው መግባባታችን ልብስ ምን ያደርጋል? እናቴ ልብስ ኑሮካልስ መቃብሬ መቃልኛም ዩኒፎርም ልብስ ስንት ዓመት ሙሉ እየኖርን ነው። ሰዎቹም በየጊዜው እየቀየሩ ስንት ፋሲ ላይ እየኖር ነው። ልብስ ቁም ነገር አይሆንም በነገራችን ላይ እና እኔ በጣም ደስ ብሎኛል። በዚህ አጋጣሚ ደግሞ ያየሁት ነገር ምንድን ነው፣ መብሩክ ብሏቸው የሰው ደስታ የሚያስደስታችሁ መብሩክ በሉ። ቪዲዮንም ላይክ አድርጉና በኮመንት እየገባችሁ ደግሞ የምትሳደቡ የእኛ ልጆችን አይቻለሁ። በነገራችን ላይ ኢትዮጵያዊ አይደለችም ልጅቱ የናይጀሪያ ዜጋ ነች። እሺ ናይጀሪያዊ ጀግና፣ ወላይ እንደው በጣም ጀግና ነሽ። እንደው ሸቃሎችን አኩርተሽናል። ሸቃሎችን ባባን እንደዚህ ግን ደግሞ ባባን አይደለም ያገባች ሀገር የልጆች የመዳሟ ልጅ ነው። እሺ የመዳም ልጅ ነው እንጂ ያገባች ባባ አይደለም። እሱን እንደምታይ ደግሞ በጣም ቆንጆ የሆነ ያምራልና ገና ወጣት ነው። በቃ አይናት ገብታችሁ ቪዲዮአቸውን ብታችሁ፣ እኔ ለእንት ለቪዲዮ መስሪያ ያክል እነዚህን ቪዲዮዎች እነዚህን ፎቶዎች ይዤ መጣሁ እንጂ፣ ፏፈሽ ነው የሚሉት ማለት ነው ፏፈሽ አረ እንደ የሸቃላ ቀን ይውጣልን፣ የሀገሬ ልጆቻ የሚንበሉና በዚያ አጋጣሚ ልንገራቸው የሀገሬ ልጆች የሆነ ጊዜ አንድ ቪዲዮ አካፍያቸው ነበር። አንዲት እህቴ ከአንድ ቤት ውስጥ ሁለት ነው እየሰሩ አንዷ እህታችን ከመዳም ባል ጋራ ያልሆነ ግንኙነት ውስጥ ገብታለች ማለት ነው። እና ከዚያ በፊት ጥርጣሬ ነበረባት ግን፣ ባይኖይታ ስለማታውቅ ለማውራት ከብዷት እንደነበር ነው ልጅቱ የተናገረች። እና የሆነ ጊዜ ግን ጠዋት ትምህርት ቤት ልጆቹን ሊሸኙ ሲሄዱ በተነሳችበት አንደኛዋን የኛን እህታችን ከመዳም ባል ጋራ ከመጅለሶች ከፈንጅዛቸው ነበር እና እንዳየቻቸው፣ እነሱም ስላወቁ ባልዬው ከተናገርሽ እገልሻለሁ እያላት እንደነበረ ይችኛዋንም፣ ደግሞ ሰራተኞቹን ምግብ የምሰራ እሷ ስለሆነች የሆነ ነገር አድርጋ ብሰጠኝስ ምናምን ብላ ሰርታ እባክሽን ነ ሆና ለተመልካቾች አካፍይልኝ ምን ላድርግ ምናምን እያለች ነበር እና ከዚያ ቤት ብዙም አልቆየችም። ልጅ ትሆነት ለመናገር የሀገሬ ልጆች ምክንያቱም ያው ባልየውም ቢሆን ትናገርብኛለች ብሎ ይፈራል ገባችሁ ያቺ ሰራተኞቱም ደግሞ ትናገርብኛለች ብላ ስለፈራች ይቺኛዋ ላይ ዝም ብላ ለመዳማ ምንም አይነት ነገር ሳትናገር ትንፍሽ ሳትል ይቺኛዋ ከሰውዬው ጋር ግንኙነት ያላትን ቀድማ ምን አለች ወደ ቢሮ መሄድ ፈልጋለሁ ብላ ጥያቄ አቀረበችላት አለች ለምን ምን ተፈጥሮ ነው ምናምን ስትል ምንም አልተፈጠረም እኔ በቃ መሄድ ፈልጋለሁ ስትል አይ ሰራተኛ የለኝም አሁን አትሄጂም ብላለቻት አለች ማለት ነው እና ልጅቷ ምንም የተናገረችው ነገር የላት ምንም ያለችው ነገር የላትም። በመጨረሻ ግን እሷ ሳታስበው በሌላ ጊዜ ማለት ነው መዳሟ ሰርግ በሄደችበት ሳትዘጋጅ ምን ሳትል ምን ሳትል ሰውየው ግን ትኬት ቆርጦ አምጥቶ እንዳሳፈራት ልንገራችሁ በዚህ አጋጣሚ ማለት ነው። ምክንያቱም ከዚያ ቤት ካለች ትናገርብኛለች ብሎ ስላሰበ ልጅቱን አሳፍሯታል ማለት ነው። እና ከባድ ነገር ልጆች። ከመሳፈሯ በፊት ደግሞ ምን እንዳደረጋት ታውቃላችሁ? ስልኳን ተቀበለና የሴት ቤቱን መስመር አጠፋባት ማለት ነው። ገባችሁ? ለምን ብትሉ ከሄደች ከወጣች በኋላ ደውላ ትናገርብኛለች ብሎ ስለፈራ እንዳታገኛችሁ የልጆቹንም ሆነ የማን ከእሷ ስልክ ላይ ያለ የነሱን ስልክ ቁጥር አጠፋባት ማለት ነው። መስመሩንም ወዲሆን አወጣዋለች፣ ወሰደዋለች እና ብቻ ልጅቱ በዚያው ሁኔታ ውስጥ ነው ወደ ሀገሯ እንደተሳፈረች ነግራኛለች ማለት ነው። እና በዚህ አጋጣሚ ሀገሬ ልጆች ዝምብላችሁ ብላችሁ አትልከስከሱሽን ባረባ ብር እያላችሁ ክብራችሁን አትጡ። ለማንም ማብረጃ አትሆኑ። ተጠቅሞ እንዲወረውራችሁ አትደረጉ። እንዲሁም ደግሞ ታየሁን አልታየሁን እያላችሁ በሰቀቀን አትኑሩ። እንዲሁም ደግሞ ሀራምሬ ከምትወድቁት የአረብ ወንዶች ከጠየቋችሁ እሺ ባባይ ብላችሁ ማለት ነው። ልክ እንደዚህ ጀግና አንበርክካችሁ ደጅ አስጠንታችሁ ለማግባት ሞከሩ እንጂ በጊዜያዊ ጥቅማ ጥቅም ተታላችሁ ራሳችሁንም ሀገራችሁንም ክብራችሁን ማታርክሱ ማለት ነው የምፈልገው። እና የዚች ግን ይለያል፣ እንዳልኳችሁ ማግባቷ ብቻ ሳይሆን ማግባት ካለብኝ መጠየቅ ካለብኝ በቤተሰቦቼ በወላጆቼ ፊት ነው መጠየቅ ያለብኝ ያለችው ነገር፣ ወላጆቿን ለማስመጣት እራሱ ከላይ ከታች ብሎ ወጪያቸውን ጨርሶ፣ አረ ብቻ ምን ያልተደረጋል እና እንዳንድ ሸቃላ ኮርቸብሻለሁ የኔ ውድ እና በረከት ሽደርብ ማለት ነው የምፈልገው ሌላ ምንም ማለት ነው አንዳንድ አንድ አንድ ቅራቅምቦሽ ደግሞ ማለት ነው በኮሜንት ያያችሁ ማርያምን እኔ መዳሜ ጋር የምጣላ ልጅን ካላገባሽ እያለች ነው ወላሂ እኔ ከመዳሜ ጋር የምጣላ ልጅን ካላ ገባሽ እያለች ይያለሽ እየጨቀጨቀ እክነ የምትይ ገረድ ሁሉ ማለት ነው እና የማታገቡ ምን ችግር አለው ብርቄ ሁሉ እህ ብርቄዎች ማለት ነው አግብተሽ ከግርድናቶችም እንደያንዳንድሽ ምን ችግር አለው እውነት ነው የምላችሁ፣ ወላሂ የአረብ ወንዶች ለሴቶች እኮ እንዲህ ናቸው። እሺ አቅብጠው ነው የሚይዟቸው፣ አቅብጠው። የኢትዮጵያ ወንድም እኮ ታገቢያለሽ፣ እያንዳንድ ሽጋራ በጥፊ በቦክስ እየተባለ ሽጋራ ድሁንሽ እያገለገልሽ የምትኖሪ ማለት ነው። የአረብ ወንድ ካገባሽ ቀብረር አድርጎ ነው የሚይዝሽ። ምክንያቱም አረቦች ለሴቶች ያላቸው ቦታ ይለያል፣ ይለያል። እንኳን የእኛን የሀበሻን ሴቶች ቅመም የሆኑ ሴቶችን አግኝቶ ይቅርና ተኝታ እንኳን ምንም የሌላትን እንኳን የአረብ ሴት እንኳን እንዴት አድርጎ እንደሚዛፍ እያየን ነው አይደል? ስለዚህ እድላችሁ ሞከሩ ሞኛቱን የሀገር